እንደተለመደው የአማርኛ ትምህርቶችን ይዞላችሁ መጥቷል። ዛሬ ለየት ባለ መልኩ በአዲስ አረፍተ ነገር ምስረታ ተገናኘን። እያንዳንዱ እናያለን። በደንብ ተከታተሉ። ከዚህ ስንጀምር ከ ል ል ፌ ፌ ሲነበብ ከእንቅልፌ ከእንቅልፌ ነ ነ ቃ ቃ ሁ ሁ ከእንቅልፌ ነቃ ነቃ ይላል። አጠቃላይ ከእንቅልፌ ነቃ ብለን እናነባለን ማለት ነው። ኦኬ፣ እዚህ ጋ ደግሞ ፊ ፊ ቴ ቴ ን ን ፊቴን ይላል ፊ ቴ ን ታ ታ

ጋ አልጋ አልጋ አ አ ነ ነ ጠ ጠ ፍ ፍ ኩ ኩ ኩ ሲነበብ አጠቃላይ አልጋ አነጠፍኩ አልጋ አነጠፍኩ እንላለን። ኦኬ እዚህ ጋር ደግሞ ቤ ቤ ት ት ቤት ቤት አ አ ጸ ጸ

ኦኬ እዚህ ጋር ደግሞ ምን ምን ግ ግ ብ ብ ሲነበብ ምግብ ምግብ በ በ ላ ላ

ጠ ጠ ብብ ኩ ኩ ሲነበብ አጠብኩ አጠብኩ። ሁለቱን ቃላት አንድ ላይ ስናነበው ልብስ አጠብኩ ልብስ አጠብኩ የሚል አረፍተ ነገር ይሰጠናል ማለት ነው። እዚህ ጋ ደግሞ ገ

ብ ኩ ኩ ታጠብኩ ታጠብኩ ሲነበብ ገላዬ ታጠብኩ ገላዬን ታጠብኩ። አሁን ደግሞ ስ ስ ል ል ክ

ሲነበብ አወራሁ አወራሁ አጠቃላይ እናቴን አወራሁ ይላል። ውድ ቤተሰቦች ላይ ለዛሬ ያለን ትምህርት እዚህ ጋር ያቆማል። ትምህርቱ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ አድርጎ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ትምህርቱን ኦንላይን መማር የምትፈልጉ ደግሞ በተለያየ ሶሻል ሚዲያ አማራጭ እየሰጠን ስለሆነ እናንተን በሚመቻችሁ ቴሌግራም ኢሞ ዋትሳፕ እንዲሁም በሚመቻችሁ ሁሉ እንሰጣለን ከታች ባለው ስልክ ቁጥር ገብታችሁን ማግኘት ትችላላችሁ እስከዚያው ደህና ሁኑልኝ ቻው መልካም ጊዜ